ሀይሚን ስፈልግ በመጀመሪያ አለባበስክን አስተካክል። ሀይሚን ለአንተ አትመጥንህም። ደግሞ ለብሩኬ ስነ ስርዓት የምታስተምረው ትናንትና ቪዲዮ ላይ አውቃት። አንተ አንተ አደለህ የምታስተምረው ስላለች፣ ለያገባኝ እኮ ይችላል ሹኬርስ ግድ ያስጠኝም፣ ግን ህይወቴን ያበላሸው እያየሁ ደግሞ ገደል እንድትገባ አልፈልግም። ምሳሌ ተከላከለችልኝ። ስለተከላከለችልህ ታዲያ የወደደች ያፈቅረች መስሎህ ነው እንዴ? እውነት አፍቅራኛለች ብለህ እየለፋህ እንዳይሆን፣ ዛሬ ራሱ እሷን ፍለጋ እንዳይሆን በር ድረስ ይሄድከው ማለት ነው። ምክንያቱም ያው የብሩኪና የሀይሚ ቤት ያኔ ብዙ አይራራቅም በሚለው ሀሳብ መሰለኝ እዛ ይሄድከው። ይሄ ሁሉ ጉራ እኮ አያስፈልግም። ልቃቄታ ይን መጀመሪያ ያለባበስን እናስተካክል። ደግሞ ትንንሽ ሲቲወር ምናምን ሲጀመር ጨረቃ ፋሚሊ ውስጥ አንተ ባትገባ ማን ያውቃል? ማንም አያውቅህም እኮ አይደል እንዴ? ስለመጣህብን ነው እንጂ እኛ ባትመጣብን እኛ እናውቅህም። እኛ ጨረቃ ፋሚሊዎችን ጥንቅቅ አድርገን እናውቃቸዋለን። ከስር ከመሰረት አበረናቸው ነው ያለ ነው አንድ ቀን እንኳን ይህን ሰራችሁብ ይሄን ያደረጋችሁብን ብለው አያውቁም። ስህተት ካለብን ሊነገር ልትረገጥ፣ ልትፈለጥ ነው። ሚዲያ ላይ እስካለ ድረስ ያ የምታደርገውን ነገር ደግሞ እያየ ነው አይደል እንዴ። ሰላም፣ ጤና ይስጥልን። ውድና የተከበራችሁ ይሻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው። እኔ ደህና ነኝ እግዚአብሔር ይመስገን። ከመሸ መጣሁኝ፣ ስራ ነበረኝ። እንግዲህ ስመጣ ዳኒ ተብዬው እንግዲህ ትንንሽ ዲወሮች ምናምን ቲክታከሮች ምን አባህና አንተ ሰው ህይወት ውስጥ ገብተህ ስትበጠብጥ ምን እውነት አሁን አንተ ለሃይሚ አዛኝ የሆነ ነው። በአንተ ምክንያት እኮ ነው ሃይሚ ያ ሁሉ ኮመንት ትናንትና ልትሰደበት ያለችው እኮ በአንተ ምክንያት ነው። አንተ ባትቀርባት ኖሮ ስሟ ተከብሮ የተቀመጠ። ከዚህ በፊት እኮ ስንትና ስንት ፕራንክ ድራማ፣ ብዙ ነገር ሰርታለች ሃይሚ። እንደ ትናንትናው ግን እንዳንተ ያስናቃት ሰው የለም። እኳደን እንዴ ቡሩኬንም ቡሩኬንም ማስናቅህ ሃይሚንም ማስናቅህ ደስ ብሎኛል። ትናንትና ምን በጥፌ ስለመታችሁ ምን አገባ? ምን አገባ? ስለምትወደው ነው የመታችሁ። ባትወደው እኮ አትመታውም አይደል እንዴ? ምን አገባ? አገኛለሁ ብለህ ነው? አትልፋ። ሲጀመር የጨረቃ ፋሚሊ ውስጥ ባትገባ ኖሮ እኛ አናቅህም፣ አልደረስንብህም። እኛ ትንሽ የትወርን በል ምንም በል እኛ ሀይሚና ብሩኬ የጨረቃ ፋሚሊዎች ብዙ ነገር ሰርተው እዚህ ነው የደረሱት። አንተ አይደለም ለሀይሚ እንዳይጮፍባት ለሀይሚ እንደዚህ ነው አሰብኩላት፣ ተቀነጠስኩላት። አንተ ትናንትና መታ ትናንትና አስራ አምስት ቀን ሳይሞላ ስለ ሀይሚ ተቆረቆርክላት፣ ተቆርቆርላት፣ ችግር የለም። በሌላ ሌላ ሰው በሚያደርገው ነገር ተቆርቆርላት፣ ችግር የለም። ብሩኬ በሚያደርገው ነገር ግን መቆርቆር የለብህም። ብሩኬና ሀይሚ እኮ ብዙ ውጣ ውረዶችን አሳልፈው ነው ዛሬ እዚህ ጋር ቆመው ያያቸው። አንተ ግን ትናንትና መጥተህ ሀይሚን አትጭፍባት። ሃይሚን አንተ ነው የምታስተምረው? ምን ያክል እንደሚያስብላት ራሷም ጥንቅቅ አድርጋ ታውቃለች። እሱም መስመሩን ያውቃል ግን አንተ ስለገባበት አንተ ለሰላም ሲያስከው ነው እሷ ማይሆን ቃል ስትናገር እሱ ስለተናደድ ነው። ይሄም ደግሞ ይበርዳል። አንድ ቀን ሰላም ይወርዳል። ሁሉም ነገር ይስተካከላል። የማይስተካከል መስሎ እንዳይታየ። ሲቀጥል ደግሞ ከዚህ በኋላ ዩቲዩበር ላይ ስትመጣ ማለት ነው። ትክክል ስራ ከሰራ ትክክል ስራ ሰርታል ትባላለ። መጥፎ ከሰራ መጥፎ ሰርታል ትረገጣለህ። ገና ተዘቅዝቀ ትረገጣለ። ምንም አታመጣ፣ ምንም እኛ ከጨረቃ ፋሚሊ ጋር ብዙ ነገር አሳልፈናል። ብሩኬ እኮ ዛሬ ለሃይሚ ለሃይሚ ዛሬ ለሃይሚ ለሃይሚ የምንለው ብሩኬ እኮ ለሃይሚ ህይወት ሞቶላታል ወላታል እኮ፣ ተዘቅዝቆ ሞታል ተብሎ ሁሉ ቪዲዮ ተሰርቶበታል። አንተ ትናንትና ፎቶህን ተዘቀዘቅና ፊት የተበላሸና ፎቶን የምዘቀዝቁ ምናምን ለሃይሚ ስለሆነ ምን አባህ የታውቀሃት የታውቀሃት ስሟን አስጠፋት አስደፈርካት። ተደፈራ ማታውቅ ልጅ ማለት ነው። እንደውም ማለት ነው እሷ በምንም ይሁን በምን በምክንያት ይሁን ቡሩኬን እንዳታስርባትም ሆነ ምንም ብላ ቀርበሃለች እሷ ማለት ነው። በምክንያት ግን አፍቅራ እንዳይመስልህ አፍቅራ ታፈቅሯለች ብዬ ደግሞ መቼም አላስብም። የምር እውነት ወይም ደግሞ እንደው ቡሩኬ ላናደው ብላ ወይም ደሞ በልህ እንደው ካለችህ አላቅም። ምናልባት ሲገናኙ ካለች ውሸታም እንዳልባል ግን እኔ በብሩኬ ሀይሚ ትደራደራለች ብዬ እኔ በፍጹም አላስብም። እስከምናቃቸው ድረስ እኛ ከአንድ አመት በላይ አብረናቸው ቆይተናል፣ ከነሱ ጋር ማለት ነው። እናንተን የምናቃቸው ትናንትና ሶሴ፣ እናንተ ማለት ነው። ከፈለክ ሶሴን ሰብስበህ ሚስትህን መያዝ አንተ። አሁን ለሶሴ ያልሆንካት ሰው ለሀይሚ ተሆናታለህ? ብሩኬ እኮ አንድ አመት ሙሉ ሀይሚን እያሰራት ባጠገቧ የሚመጣውን ሰው እያናፈጥ የጣለ ልጅ እኮ ነው። አንተ ትናንትና መጥተህ ብሩክን በጥፊ ስለመታችሁ ትናንትና ቆራት ሲንደሳሌ ለአንተ ብላ አይደለም የመታችሁ ስለምትወደው ነው የመታችው። ምንም አታቅራራ። ማቅራራት አይጠበቅብም። ለሰው ደጅ ድረስ ሄደ ደግሞ ያለ የሌለህን ነገር አትወጣጠር። በቃ በስነ ስርዓት ይህንን ችግር መፍታት መጨረስ አለብህ። ሃይሜ ፈቅዳልኝ ነው፣ ሃይሜ ፈቅዳልኝ ነው። ሃይሜ ብሩኬ የምታብላን የፈቀደች ለምድን የፈቀደችው ምንም ስትፈቅድ የሰማ ነው። ነገር የለም። በቃ አንተ በራስ ፍላጎት ተመችታኛለች አልክ። ኦኬ ስለተመቸች ምን ይጠበስ ምን ይሁን። ብሩኬ ደግሞ በእርግጠኝነት ዝም አይልም፣ ዝም አይልም። እሷ ራሱ ትገለበጥባለች የሆነ ሰዓት ብዬ አስባለሁ አስባለሁ ምክንያቱም ሙሉ ኦዲንስ የጠላት በአንተ ምክንያት ነው። አንተ ግን የመጣሁን እነሱ ህይወት ውስጥ የገባኸው ሰብስክራይብ ፈልገህ ነው እንጂ የእነሱን ህይወት መታደግ ፈልገህ ወይም ደግሞ ሀይሚን ልትጠቅማት ወይም ሀይሚን ወዳት አይደለም። በሰዓቱ ብሩክ ሀይሚ ላይ እየተቆጣም እየጮኸም ስለነበረ ቤተሰቦችም ያው ዳኒ ዳኒ ብለው አሽቃበጡል። ምክንያቱም አንተ በሀይሚ ሀይሚ ሀይሚ ብለህ ሀይሚ የብዙ ሰው የብዙ ሰው ደካማ ጎናቸው ሆነች። ሀይሚ ሀይሚን የሚነካበት ሰው ማንም አይፈልግም ቡርኬን የሚነካባቸው ሰዎች ማንም አይፈልጉም። አሉ ግን በሃይሚ ደካማ ጎን ገባ። አንተ በሀይሚ ማለት ነው፣ በሷ ስለመጣ ብቻ ጥሩ ነገር ይዘ የመጣ መስሏቸው ብዙ ቤተሰቦች ተሸውደዋል። በቃ ዳኒ ዳኒ ዳኒ ብለው አቅብጠውሃል። ሞቶሽ ሞልተል መሙላት ግን የለብም ነበር። ለምን ፍቅራቸውን ያደፈረስከው? አንተና አንተ ብቻ ናቸው፣ ማንም ሰው አይደለም። እዚህ ጋር ማለት ነው፣ ለሃይሚና ለቡርኬ መለያየት ቁጥር አንድ ዳኒ ብቻ ነ። መሞትም መፈለጥም ያለብህ አንተ ነ። አፈር ብላና ደግሞ ትንንሽ ይወር ይላል እንዴ! እኛ ስንት ነገር ስንት ነገር ቡሩኬ ለሃይሚ ብሎ ስንት ነገር አሳልፏል። ሃይሚ ለቡሩኬ ብላ ስንት ነገር አሳልፋለች። እኛ ማናቀው ማናቀውን እንድናቅ እያደረጉን ሚስጥራቸውን በሚስጥራቸው እያሉ እዚህ ደርሰዋል። አንድ አመት ሞልቷቸዋል። ሃይሚ አደግሽልኝ እያለ ቡሩኬ ጠዋትና ማታ እንደ ህፃን ልጅ እያያት እያየናት ነው ያደገችው። ገባ አንተ ትናንትና መጥተህ አንተ ለሰብስክራይብ ብለህ መጣህ እንደዚህ ያለችልኝ ለጥቅም ነው ሲጀመር የፈለግካት አንተ ሀይሚ ማለት ነው ለጥቅም ለጥቅም አንድ ቀን ደግሞ ሀይሚ አይኗ ይገለጣል ሁሉም ነገር ይስተካከላል ግን አንተ ሀይሚን ይዤ እኖራለሁ ወይም ደግሞ ሀይሚን አገኛታለሁ ወይም ብቻ ምንም አይሳካልህም አይሳካልህም ሌላው የቡሩኪ ወንድሞች ምናምን ስም ብታነሳው ደግሞ ስነስርዓት ግን ስላልያዝክ ነው ስነስርዓት ብትይዝ ማንም አያነሳህም ማንም አያቅህም እኮ ጨረቃ ፋሚሊ ውስጥ መተህ ዘፍቅ ባትል ማንም ሰው አያቅህም። ማንም ፎቶ አይዘቀዝቅም ይዝቀዝቅም፣ ያንተን ፎቶ መዘቅዘቅም ማንሶስ አለበት? ምን አገባን እኛ። ግን ነካ ብና ማን በማንደራደርበት ሰው ነው የመጣው? አንደኛ በብሩክ ሁለተኛ በሃይሚ በሃይሚ ደግሞ ደካማ የብዙ ሰው ደካማ ጎን ስለሆነች ሃይሚ ሃይሚን የወደድክ መስለህ መተህ ብሩክን አስጠላህ፣ ብሩክን አስጠላህ። ግን እነዚህ ልጆች መገናኘታቸው አይቀርም እኮ ይገናኛሉ። ስለዚህ ከጨረቃ ፋሚሊ ውስጥ ጥልቅ ብለ እንደ እርጎ ዝንብ እንደገባህ ሁሉ ሰተት ብለህ ይቅርታ ብለህ ሁለቱን እግራቸውን ስመህ መውጣት አለብህ፣ ከእነ ባለቤት ማለት ነው። አንተ አሁን ለባለቤት ያልሆንክ ያልሆንክ አሁን አንተ ለሃይሚ ትሆናለህ። ብሩክ እኮ ስንትና ስንት ነገር አሳልፎ እኮ ነው እዚህ ዛሬ እዚህ ላይ ቆሞ የታዩት ሃይሚና ብሩኬ። ሃይሚን ስንት ነገር አሳልፋለች ስንት ነገር አንተ የማታውቀው ነገር። ትናንትና ነው ቪዲዋን ያየው ከብሩኬ ፕራንክ ያረጋት ነው ያየሁት። ሁለት ሳምንት በሁለት ሳምንት አይታት፣ ተመቸች፣ ወደድካት? አፈር ብላ ገደል ግባ። ደሞ አለባበስ እንኳን ማይችል ካሜራ ላይ ዝፍጥ፣ እንዴት እንዳናደደኝ። የቲወሮችም የቲወሮች፣ ትፈለጥ፣ ትዘረግፍ። ገና ከነሱ ህይወት ካልወጣ ማለት ነው ቻናልህን ራሱ ታጠዋለ። ምንም እኛ እኛ ችግር የለብንም ትንሽ ቲወርነ፣ ምንም ይሄ ሁለት ምንድነው፣ ሀያ ሺ ያልሞላ ሰብስክራይብ ቢዘጋ ምን ቢል ችግር የለም። አንተ ግን በመቶ ሺህ የያዝከውን ቻናል ማለት ነው ሃይሚና ብሩኬን አለያይ አለያይና፣ አንተ ዩቲዩብ ላይ ከኖርክ ማለት ነው፣ እንዴው ከምላሴ ጸጉር ይነቃል። ታያለህ፣ አንተ ሃይሚን ይዘህ ከኖርክ ሁላ ወንድ ነህ ወንድ በቃ። ሱሪህን የለበስከው በጭንቅላት ሳይሆን በታች ነው የለበስከው። አይገርምህም? በጭንቅላት ሳይሆን በታች ነው የለበስከው። አንተ ሃይሚን አግኝተህ ከሃይሚ ጋር እውነት ወደሃት? እንጃ። እንዴት ብዬ ልንገራቸው ቤተሰብ፣ የምሬ ነው። እንዴት እንዳናድደ ዛሬ አጠይቁኝ። በአንተ ምክንያት ነው ልጅቷ በጣም ቅስሟ የተሰበረው ከዚህ በፊት ብዙ ነገር ሰርታለች እኮ የመጀመሪያዋ እኮ አይደለም ሀይሚ የመጀመሪያው አይደለም ይሄ ነገር ሀይሚ የመጀመሪያው አይደለም ከብሩክ ጋር ስትጨቃጨቅ ከብሩክ ጋር ስትነጋገር የመጀመሪያዋ አይደለም ገባህ አንተ ግን አታውቃትማ አታውቃትም እኛን የምናውቃት እኛ ፋሚሊ ውስጥ አንተ ምን እንደርጎ ዝም ብጥልቅ አርጎ አስገባህ ሜሽን ያደርጉልኛል አሁንም ሜሽን አድርጉለት ሜሽን ያርጉለት ኩትት ብለህ እንደመጣ ኩትት ብለህ ውጣ አይመለከትም። አይገርምህም ፎቶዬን ዘቀዘቁ ምናምን፣ በደንብ ዘቅዝቁት እስኪ በቃው ድረስ እስኪ በቃው ማንነቱን እስኪ ጠላ ድረስ የጨረቃ ፋሚሊ ጋር ለመመጣው ብሎ እስኪል ድረስ በቃ እስኪ መረው ድረስ ማለት ነው ችን አበባ የመሰለች ልጅ ማለት ነው። በአንተ ምክንያት ነው እንድትጠላ እንድትሰደብ ያደረግካት። አይገርምህም ምክንያቱም መሆን የሌለበትን ስታደርግ እሷን በልህ እንደዛ የምትንገበገብ የምትወድለትን የምትወደውን የምትወደውን ፍቅረኛዋን ነው እንደዛ በጥፊ እንድትመታው በአንተ ምክንያት ያደረግከው፣ ገባ ብሩክን። ቢሆን ደግሞ እንደዛ እንዴት እንደሚወዳት እናውቃለን፣ መቶ ፐርሰንት ጥንቅቅ አድርገን እናውቃለን። ብዙ ነገር አሳልፈው በይቅርታ አልፈው እዚህ የደረሱ ልጆች ናቸው። ዛሬ ላይ ግን አንተ መጥተህ በዚህ ልክ ጓደኞቹንም ቤተሰቦቹንም ልጠለሽና ልታበላሽ በፍጹም ማንም አይፈቅድልም። ቤተሰቦች እንትን በሉት ሜሽን አድርጉለት። የምሬን ነው ዳኒ ተብዬው፣ ስነስርዓት ያዝ። ደግሞ ትንንሽ የትወር ብሎ ስም ይጠራል። እንዲ ሞት ይጥራህና እንዴ እኛ ስንት አመታችን፣ ይኸው አብረን ሲጣሉ አልቅሰን፣ ለምን እንዴት አደርጋላቸው ስንናደድ ሰድበናቸው ሃይሜና ብሮኬን። ስንናደድ ሰው በንዴት እኮ ብዙ ነገር ይናገራል እኮ። ከዛ ደግሞ እንደገና ይቅርታ ጠይቀን ይኸው እስካሁን ቆይተናል። ትናንት የተደረገው ነገር ትክክል አይደለም ብለን ሃይሜን አሁን ወርደንባታል፣ ወርደንባታል እንደጉድ ምስኪን የኔ ቆንጆ ማርያምና፣ ዛሬ ደግሞ እሱ ደስ አለ ሲል በቃ፣ አንተ እንዳሰደብካት አንተ እንዳሰደብካት እንኳን አልገባም ለእኔ ብላ ነው የተሰደበችው። በጣም ነው የምታሳዝነው። በጣም ማለት ነው ታሳፍራለ። ከልጆቹ ህይወት ግን ውጣ፣ መውጣት አለበት። ከልጆቹ ህይወት መውጣት አለበት። ሁል ጊዜ ብሩኬን የሆነ የሆነ ነገር የሆነ ነገር እያለ እልህ ውስጥ እንዲያስገባው አትፍቀዱለት። የጨረቃ ፋሚሊ ሰብስክራይቡ መነሳት አለበት፣ የዳኒ ጸባዩን ካላስተካከለ ማለት ነው፣ ጸባዩን ካላስተካከለ መነሳት አለበት። በቃ እሱ በዚህ ልክ እንዲህ እየተወጣጠረ ለምንድን ነው የምታሳድጉት? በቃ የብሩኬና የሃይሚን ሰላም የምትፈልጉ ከሆነ ዳኒ ማደግ የለበትም። በቃ የምሬ ነው የምላችሁ እንደዚህ ደጅ ድረስ ሄዶ የማይሆን ነገር ተናግሮ ይወጣጠራል። ለሰላም ተጠርቶ ጭራሽ የማይሆን ቡታጅራ ድረስ ይሄዳል። ምን ልትሆን ነው የምትሄደው? ምን ልትሆን ልትበላ፣ ልጠጣ ወይስ ምን ልትሆን? ምናልባት ቡሩኬ ጋር ደርሳለሁ ብለህ ለማደግ በልተጠጥተ ማለት ነው የቡታጅራን ስጋ ኧረ በጣም በጣም እንዴት፣ ዛሬ እንዴት እንዳናደደኝ ጠይቁኝ። የምሬ ነው። ደግሞ ስራ በዛብኝና ቶሎ በሰአቱ አልመጣሁም። በተናደድኩ ሰአት የተሰማኝን ስሜት እንዳልናገረው አሁን ጠፋብኝ ማለት ነው። የተረፈውን ነገ ይዤ ልት መጣል። ይህ ይዤ ልጥ ይህ ደንጎሎ እንዴ ትንንሽት ይባድላል እንዴ። አንተ ከዜሮ ጀምር አይደል እንዴ እዚህ የደረስከው? እዛ ስንት ሴት እዛ ኢንስታግራም ላይ ቲክቶክ ላይ አምስት ሺ ብር ሰጣለሁ ሀያ ሺ ብር ሰጣለሁ እያልክ የሚደልል ደላላ ወንድ። አሁን አንተ ለሀይሚ ለሀይሚ ቱ በአንተ ራሱ ስሟ ማጥፋቱ እንዴት እንደሚያናድደኝ አጠይቀኝ፣ አጠይቀኝ! ምን የመሰለ ልጅ ጋር ስ አንድ አመት ሙሉ ስሟ ተከብሮ ማንነቷ ተከብሮ የኖረች ልጅ ናት። ስለዚህ ሲያምረህ ይቀራል፣ ሀይሚን፣ ሀይሚን ሲያምረህ ይቀራል በማለት ሳይመሽብህ፣ ሳይመሽብህ ማለት ነው ሰላም ፍጠር ከጨረቃ ፋሚሊ ጋር ካለበለዚያ የጨረቃ ፋሚሊዎች እንዲህ ሰላም እያነሳቸው ማለት ነው። እግዚአብሔርን አታበረታቱት። በቃ በፍቅር ከመጣ በፍቅር ይንጣ። ይሄ ነገር ያለፈ ታሪክ ነው፣ ብራንክ ነው፣ ሁላችንም እናውቃለን። ስለዚህ ነገሮቹን እየጠመዘዘ ያለው እሱ ብቻ ነው፣ እሱና እሱ ብቻ ነው። በቃ ሀይሚ በይ ብሏት ነው የምትለው እያደረገች ያለችው። ስለዚህ ከጨረቃ ፋሚሊ ህይወት ውስጥ መውጣት አለበት። አንድና አንድ ማለት ነው ቤተሰቦች በተረፈ። ዛሬ ማለት ነው ሀይሜ ስላልመጣሽ ደስ ብሎኛል። ባለሽበት ሰላምሽ ብዛ። ምክንያቱም ካሜራ ላይ እንደዛ ማለት እንደዛ ሲያመናጭቋ ሲያንገላት ተዋት ምናምን በቃ በትናንትና በጣም አሳዝናኛለች። ጥፋተኛ ብትሆንም ግን ያለው ነገር አሳዝናኛለች። ተገድዳ እንደሆነ ነው ምትሰራ የሚመስለኝ አንዳንዴ ሳስበው ማለት ነው። ዳኒ አስገድዷታል ጀንጅኗታል ብዬ ነው ማስበው። ስለዚህ ዛሬ ቢያንስ ረፍት ታደርጊያለሽ ብዬ አስባለሁ። ባለሽበት ፈጣሪ ይጠብቅሽ። የመሬን እውነት እና እውነት ለብሩኬ እሷ ጨካ ይሆን አይደለም። ይሄ ኩራዝ የሆነ ሰውዬ እየጎተጎታት ነው። በቃ እሷም ደግሞ በሰዓቱ ንዴት ላይ ስለነበረች እሽ ብለዋለች። በቃ እናደርገው እንስራው ብለዋለች ይህን ነገር ማለት ነው። ሶ አሁንም ወደ ነበሩበት እንዲመለሱ እኛ የጨረቃ ፋሚሊዎች በእናታቸው አንድ እንሆን። ተው ወደ ዳኒ ዳኒ የምትሉ ሰዎች ይቅርባችሁ፣ ይቅርባችሁ። በቃ ምንም እናወጣው ነገር የለም። አያችሁ አይደል እንዲህ ሲፎክርብን ጭራሽ ትናንትና መጥቶ እንዲህ ሀይሚና ብሩኬ እኮ አንድ ዓመት ሲኖሩ አስቀይመናቸውም አሜን ብለው ተቀብለውን ስንደሰትም አብረን ተደስተን እስካሁን የቆየ ነው እሱ። ትናንትና መጥቶ እንደዚህ መናገር አለበት። የጨረቃ ፋሚሊን መናገር የለበትም። አይገርማችሁም? እንደውም ተንበርከከ ይቅርታ መጠየቅ አለበት። የጨረቃ ፋሚሊን በዚያ አጋጣሚ ሰብስክራይቡን አንሱበት ምንም እኔ እንጃ። በዚህ ጨካኝ ካላችሁኝም በሉኝ። የምር በጣም ነው ያናደደኝ። ቴንኪው። እናንተ ያልገባችሁ ነገር ስላለ ነው እንደዚህ እንደዚህ ቢስተካከል ደስ ይለኛል ምናምን የሆነ ነገር ብሎ አውርቶ ዝም አይልም። ምን ጢባር ጢባር ያጫውተዋል። በጣም ነው ያናደደኝ። ፈጣሪ ነው ምላችሁ። እንደዚህ አይባልም። ከአንድ ትልቅ ኢትዮበር ይህ አይጠበቅም። የምሬን ነው። እውነት ከእነሱ መማር አለብህ። ሀይሜና በሮኬ አንድ አመት ሲኖር ለተመልካች ምንም አይነት እንደዛ ተዘቅዝቀው ህ ሀይሚ ሞተች ብሩኬ ሞተ ተብሎ ተሰርቶ እናትና አባቶቻቸው ተዘግዝቀው እንኳን እንደዚህ አይነት አስጸያሚ ነገር አልተናገሩም። ተናግረው አያውቁም። አንተ ግን ለጨረቃ ፋሚሊ አትገባቸውም አትገባቸውም ጭራሽ የሀይሚን ስም ሞት አንተ ጠራት። አይፈቀድም። የምሬን ነው። እንኳን ለብሩኬ ለእኔ ደሜን ና ያፈላው። ምክንያቱም ያደረገው ነገር ትክክል ስላልሆነ ምንም ትክክል አይደለም። ራስህ ነው የመጣህብንኛ ጨረቃ ፋሚሊ ጋር ባትመጣ ኖሮ የት አውቀንህ በምን እናቃለን? በምን እናቃለን? አንናጋም ነበር አይደል? ቤተሰብ ተሳሳትኩ፣ በዛሬ አስተያየቴ ከተሳሳትኩ በጣም ይቅርታ አድርኩልኝ። የምሬን ነው የምላችሁ፣ በጣም አናዶኛል። ዳኔ እንደዚህ ማለት የለበትም። ከዜሮ ተነስቶ ብዙ ነገር ብዙ ማውራት አይጠበቅበትም። እሱ ብቻ ነው እንዲ ቲክቶክ ዩቲዩበር ምን አመጣው ጨረቃ ፋሚሊ ጋር ሃይሚና ብሩኬ ህይወት ውስጥ ምን እንደርጎ ዝም ብሎ ዘው አደረገው። ብሩኬ አንድ እና አንድ ፕራንክ ነው ያደረገው። በቃ የሱ ሚስት ወይ ሸውዶ ወይ አፈቅርሻለሁ ብሎ አይደለም ይዟት ሄደው በቃ ፍራንክ ሰሩ ሰሩ ካላስ አለቀ። ምንም አዲስ ነገር የለውም። ዞሮ ተጠምጥቦ እርሱ እንዳላረገ ነገር እሱ ጥፋተኛ እንዳልሆነ ብሩኪ ልክ ነው ምናምን ይሄ አይሰራም ኩራዝ